እንድንቸገር ነው። ኦ እሱ እንዳልሆነማ እሱ ራሱ መጨረሻ ላይ ነገረን፣ ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስር። አላህ ጾምን በመደንገጉ ለእናንተ የሻው መልካምን ገርን ነገር ነው፣ ማስጨነቅን አልፈለገም ይላል። ስለዚህ የደነገገበት ሌላ ጥበብ አለ ማለት ነው። እሱ ጥበብ ላይ ነው ዛሬም እያወራን ያለ ነው። አሁን የምናየው ሌላው ነጥብ ረመዳን ይመጣና ለጊዜ ቦታ እንድንሰጥ ያደርገናል። አሁን አለመታደል ሁኖ ሙስሊሙ ጊዜ ላይ ደካማ ነው፣ ለጊዜ ቦታ አይሰጥም። ጊዜን እንደሚጠቀም እንደሚጠየቅበት ዘንግተዋል። የመልክያማ ውስጥ ከምንጠየቅባቸው አራት መሠረታዊ ነገሮች ውስጥ አንዱ ዋነ ዑምሪሂ ፊማ አፍና እድሜህን በምን አጠፋው ስለ ጊዜ ይጠየቃል። እድሜ ማለት የጊዜ ፓኬጅ ነው፣ ሙሉ ፋይል ማለት ነው የጊዜ እዛ ውስጥ ህፃንነት አለ፣ ወጣትነት፣ ጎልማሳነት፣ እርጅና፣ የጊዜ ሙሉ ፓኬጅ ዑምር ይባላል። ዋና ዑምር ሂፊ ማእፍና፣ ይህ ነው የምንጠየቀው ጥያቄ፣ የመልክያም አላህ የሚጠይቀን ጥያቄ። ከዚህም አልፎ ስፔሻል የድሜ ክፍል ወጣትነትንም አላህ ይጠይቃል። ዋን ሸባቢ ሂፊ ማእብላ፣ ወጣትነትህን በምን አበሰበስከው? እንዴት ጠፋ? ጊዜ አላህ ዘንድ የሚተሳሰበ ትልቅ ነገር ነው ማለት ነው። ለጊዜ ግን ዋጋ እየሰጠን አደለንም። ረመዷንን አላህ በአመት አንዴ ለአንድ ወር ያመጣውና ለጊዜ ቫሊዩ እንድንሰጥ ያደርገናል አሁን አለመታደል ሁኖ ለቀጠሮ ትልቅ ቦታ አንሰጥም ቀጠሮቻችን ነጻ ነው ኢቨን የአረቦቹ ቀጠሮ እያሉ ሰዎች የሚሳለቁበት አባባል አለ መውዒዲ ማዓከ ፊ ሳዓት ልካሚሳ ከአንተ ጋ ያለይ ቀጠሮ አምስት ሰዓት ላይ እንገናኝ ወሰአቲከ ፊ ሳዲሳ ስድስት ሰዓት እደርስልሃለሁ ፈይለም አቴ ከፊትሳቢያ ሰባት ካልደረስኩ ደረስኩ፣ ፈዝሀብ ፌሳሜና ስምንት ሰዓት መሄድ ትችላለህ። ቀጠራያቸሁ አምስት ሰዓት እስከ ስምንት ሰዓት ምን ማለት ነው? እስልምና ሙሉ ሕግጋቶቹ ሰዓትን ማክበር ነው የሚያስተምረን። ሰው ተለምዶ ሆኖበት የፈረንጅ ቀጠሮ ይልሃል፣ ፕሮግራምድ ያለውን ቀጠሮ ሲቀጥረህ ማለት ነው። እስልምና ቀጠሮ ማዘግየት ቃልም ማጠፍ

ታዳሩ መዳን ይመጣና ከዚህ ከተዋሃደን ሳናስበው ከተቀላቀለብን የመጥፎ እኩይ ባህር ያጸዳናል። እንዴት አትሉኝም? ልንገራችኋ፣ ውሰዱት። ምሳሌ ልስጣችሁ። አንድ ሰው ሙሉ ቀን ጾመ። አዛን ከማለቱ ሶስት ደቂቃ በፊት ቢያፈጥር ጾሙ ይቆጠርለታል? ንገሩኛ። አይቆጠርለትም ነው የሁላችሁ መልስ። አዎ አዛን መባል አለበት አንድ ሰው ለማፍጠር። ስለዚህ ሶስት ደቂቃ ዋጋ አላት ማለት ነው፣ አይደለም? አንድ ሰው ጾሟል አልጾምም ለማስባል ሶስት ደቂቃ ሚዛን ልትቀርብ ነው ማለት ነው። ኖ ከአዛን ሶስት ደቂቃ በፊት ነው ያፈጠር። ጾም ተበላሽቷል የምንለው ይሄ ሰው ህይወቱ ውስጥ ምንን ያዳብራል? ምንን ያዳብራል? ወንድሞቼ ለሶስት ደቂቃ ቫሊዩ መስጠት ይጀምራል። እሺ እናሳንሰው፣ ሁለት ደቂቃ አዛን ከማለቱ በፊት ቢያፈጥር ይፈቀድለታል? ሮንግ ጾሙ ተበላሽቷል። ይህ ሰው እንደገና መድገም አለበት። ስለዚህ ይህ ሰው ምን ይሆናል ማለት ለሁለት ደቂቃ ቫሊዩ ይሰጣል። አሀ ለካ ሁለት ደቂቃ ዋጋ አላት። ጾመሃል ወይም አልጾምክም ለማለት ትልቅ ዲማርኬሽን ነች። ለሁለት ደቂቃ ቫሊዩ መስጠት ይጀምራል። ለሊት ስሑር ለየበላ ግለሰቡ ስሑር እየበላ አዛን ሊል ሲል ያቆማል። አሊያም ደግሞ ድንገት አዛን እንኳን ከመጣበት ቶሎ ተጉመጥምቶ በልቶ ያቆማል። ለምን አሁን ፕሮግራምድ ላይፍ ውስጥ ገባ ማለት፣ አዛን ሲል ትጀምራለህ፣ አዛን ሲል ታፈጥራለህ። በዚህ ውስጥ የመፍሰስን ትሬንድ አላህ ያለማምደዋል። ለይ ሰው ወሩም በዚህ መልኩ ሲያሳልፍ ነገ ፕሮግራምድ ይሆናል። ለጊዜ ቫሊዩ ይሰጣል። ለሁለት ደቂቃ ክብር ይኖረዋል። ሁለት ደቂቃውን ክብር የላትም አይደለም። ሁለት ደቂቃ የቀጠሯችን እየነገርኳችሁ ነው አምስት ሰዓት ደርሼ እመጣልሃለሁ፣ ስድስት ካልደረስኩ ሰባት እየኝና ስምንት ሰዓት ቻው በላይ ነው። አሁን ያለንበት ቀጠሮ ይሄ። ረመዳን ይመጣና ለደቂቃዎች ለሶስት ደቂቃ ለሁለት ደቂቃ ቫሌው እንድንሰጥ ያደርገናል። አላስተዋል ነውም እንጂ እኮ የእስልምና ህግጋቶች ሁሉም ስርዓት ነው የሚያስተምሩት። ሶላቱን ውሰዱ ለምሳሌ፣ ሰውየው ምን ይላል? አላሁ አክበር ሲል ተከታዩ ምን ይላል አላሁ አክብር ብሎ ይከተለዋል ያውም በሌላ ሐዲስ ላይ ወዲያውኑ ኢማሙ ተክቢራ እንዳደረገ የተከተለ ሰው ትልቅ አጅር አለ አሚን ሲል ወለዳሊም ብሎ ሲጨርስ አሚን ስትል አሚንታ ከመላይኮቹ አሚንታ ጋር ከገጠመ እነሱም ይላሉ ወንጀል ተምሯል የሚል ሐዲስ አለ ስርአት እኮኖ ስለምናም ያስተምረው መሪን የመከተልን ሳይንስ በሰላት ላይ ያስተምረናል። ኢማም አላሁ አክበር ሲል ተከተለው። አላሁ አክበር ሳያሰላምት ብታሰላምት ሶላት እኮ ይበላሻል። ሲያሰላምት ነው ምትከተለው። አሁን አውሮፓ ውስጥ አንድ የሰለመ ግለሰብ አለ። የሰለመው ሮመዳን ላይ አጋጣሚ ባየው ሀረም ላይ በሚደረግ ሶላት ነው። ሀጅ ወቅት ላይ ከፊት ኢማሙ ያሰግዳል። ሀረም ላይ ወደ ሶስት ሚሊዮን የሚጠጋ ህዝባል ሰውየው እንደ አጋጣሚ ሆኖ የሚሊተሪ ባለሙያ ነው ወደ ስድስት ሺህ ስፔሻል ወታደሮች የሚያሰለጥ ነው። እና ቻናል እየቀየርኩ እንዲሳገላብጥ አጋጣሚ አይኔ የሆነ የእስልምና ነገር ላይ ገባዋል። ምንድን ነው ብዬ ሳየው አሰጋጁ ሶስት ሚሊየን ህዝብ በዙሪያው አሰልፎ አላሁ አክበር ሲል ጠቅላላ ያውላ ህዝብ ተከትሎት አላሁ አክበር አለ። ሾክ ዶንኳል። ከዛም ሩኩእ ሲወርድ አብረቱ ሩኩእ ወረዱ። ሰሜ አላህ ሲል ቀጣሉ ስጁል ሲወርድ ተከተሉት ለእሱ ይሄ ክስተት አዲስ ነው። ከዛ መጨረሻ ሲያሰላምት አብረውት አሰላመቱ። እንዴት አይነት ስርዓት ነው አልኳል። እኔ ስድስት ሺህ ሰራዊትን ወታደራዊ ስልጠና ለማሰለፍ ስድስት ደቂቃ ይፈጅብኛል። የሰለጠኑትን ገባበል ጠጋበል ለማለት እንዴት በአንድ ትዕዛዝ ይከተቷል? ያውም ዙሮ እኮ አያያቸውም። እኔ ስቁሜ ነው አንተ ገባበል አንተ ወጣ በል ምለው። እሱ ፊቱን እኮ ከጀርባቸውን ያደርጋል። አላሁ አክበር ይል አላሁ አክበር ይላሉ። ዋደስ ብዬ አልኳል ምንድን ነው ሚስጥሩ ብዬ ሳጠና ለካ እስልምና ነበር ወደ እስልምና መራኝ ይላል የእስልምና ህግጋቶች የሚያስተምሩ ምንድን ነው ስርዓት ማዝ ፕሮግራምድ መሆን መሪን መከተል ስርዓት ያለ ሰው እንድትሆን የረመዳን መዝቺ ጋ ሚስጥሩ ይመጣና ለደቂቃዎች ዋጋ ስጥ ከአዛን በፊት ሁለት ደቂቃ ቀድመ ብታፈጥር ጾም የለህም ስለዚህ ሁለት ደቂቃ ላይፍ ላይ ቫሊው አላት እያለን ነው ምስጥሩ እየገባን ነው። ጥበቡ እየተገለጠልን ነው። ይህ እንግዲህ ዛሬ ካየነው የረመዳን ጥበብ ውስጥ አንዱ ነው። ቀጣዮችን ቀጥለን እንመለከታለን።